እሰላም አሌይኩም ወረሐመቱላህ በረካቱሁ። የሶላተል እስቲኻራ አሰጋገድ ላይ ዱዓ የተኛው ቦታ ላይ ነው የሚደረገው፣ ጀዛኩሙላህ ኸይረን ይላል። የተወሰኑ ሊቃውንት ተሸሁድ ውስጥ ነው የሚደረገው ከማሰላመት በፊት ብለዋል። ነገር ግን በላዩ ሶላቱ እንዳለቀ እትሕያቱ ተብሎ ዱዓ ተደርጎ የሶላት ዱዓ ተደርጎ ካሰላመቱ በኋላ ነው የእስቲኻራ ዱዓ የሚደረገው። ከቁርአን ውጪ ያሉ ክቱቦችን ያለው መንካት እንችላለን? ያለ ውዱ ባይነካ መልካም ነው። የተለያዩ የለበየጦል በል ዕልም አደብን የሚዳስሱ ሊቃውንት አንድ ሰው ዕልም ለመማር ቁጭ ሲል ለማስተማር ቁጭ ሲል ውዱ አድርጎ ቁጭ ቢል የተሻለ ነው። በተለይ የነቢን ሀዲት ያለ ውዱ ባይዝ መልካም ነው ብሏል። ስለዚህ ቢቻን ውዱ አድርጎ እንጂ ክታቦችን አለመንካት መልካም ነው፣ ካልቻሉ ችግር የለም። ገለኛው ጥያቄ እናቴ በሽርክ ላይ ነው የሞተችው። በህይወት እያለች የሸሪያ እውቀት አልደረሳትም። ለእሷ ዱዓ ባደርግና በስሟ ሰደቃ ብሰጥ ይደርሳል? ቢያብራሩልኝ። ባረከ ላሁ ፊኩም። የሚል ለእንደዚህ አይነት ሰዎች ነው የበለጠ ኢስትግፋር ሰደቃ ደቃ ያስፈልገው የሚያስፈልገው የነበሩበት መንገድ፣ ስራ፣ ድርጊት ሽርክ ኩፍር መሆኑ በሚገባ ተነግሯቸው እምቢኛ አልለቅም ብለው እስካላደረጉ ድረስ የያዙት ነገር ኢስላም መስሏቸው፣ መልካም መስሏቸው፣ ዲን መስሏቸው እስካደረጉ ድረስ

በደረሳቸው ልክ ዲንን እስላምን አላህን እየወደዱ ነገር ግን አንዳንድ ሽርክ የነበረባቸው ሰዎች ከሞቱ የበለጠ እስትክፋር የሚያስፈልገው ለነሱ ሶደቃ የሚያስፈልገው ለነሱ ነው። አዎ ይደርሳቸዋል፣ እስትክፋር እንዱሃም ሶደቃ የሚደረግላቸው ይገባል። ሌላኛም ጥያቄ የሙዚቃ መሳሪያ ያለው ነሺዳ ማድረግ ይቻላል አይቻልም? ከዘፈኑ የበለጠ ይሄን መጠንቀቅ ያስፈልጋል። ዘፈን ዘፈን ነው። ሰዎች ይጠሉታል፣ ይፈራሉ። ወደ ብልግና የሚያነሳሳ ነው ብለው ይጠነቀቃል። ነሺዳ ግን አብሮት የሙዚቃ መሳሪያ ካለ ሙዚቃ ሆኗል። ነገር ግን ውስጡ ላይ ያለው መልእክት አላህ አላህ ረሱል ረሱል ዲን ሸሪዓ የሚል ስለሆነ መልካም ነገር ነው ብለው ነው የሚሰሙት። ዲን አድርገው ነው የሚይዙት። ዲን በሙዚቃ መሳሪያ ሊሆን አይችልም፣ ፈጽሞ። የትኛውን ነገር የሙዚቃ መሳሪያ ካለበት ይከለከላል፣ መራቅ ያስፈልጋል። ነቢ ላ ላም መዓዚሁን ከልክለዋል። ቡኻሪ በዘገቡት ሐዲስ ከቅያማ ምልክቶቻን ወደፊት ቅያማ ሲቃረብ ሰዎች ይመጣሉ፣ ሐላል ነው ብለው ያምናሉ። ምንም ማዓዝፍ ነው። ማዓዝፍ ማለት የሙዚቃ መሳሪያ ማለት። ጭራሽ ደግሞ ከሰላዋት ያለ ነቢ ጋር ከድክር ጋር ከሀዲት ጋር ሙዚቃ መሳሪያ ማስገባት ድርብርብ ጥፋት ነው። ስለዚህ የሙዚቃ መሳሪያ ያለው ነሺዳ ማድመት ሐራም ነው፣ ወንጀል ነው። ትንሽ የሚያነጋግረው የሙዚቃ መሳሪያ የሌለው በጋራ የሚባል ነሺዳ ሳ ይሄ መሰማት የለበትም። እንጉርጉሮ አንድ ሰው ብቻው የሚለው ችግር የለም። በጋራ የሚባለው ነሽዳ አንዳንዴ ከሙዚቃ መሳሪያ ያልተናነሰ የህፃናት ድምጾችን፣ የሴት ድምጾችን ከጀርባ የሚገቡ ነገሮችን አድርገውበት ከሙዚቃ መሳሪያ ወባሰ መልኩ የሰዎችን ልብ የሚያማልል ብዙ አይነት ዘመናዊ ነሽዳዎች አሉና ከዚህ መራቅ ያስፈልጋል። ቀልብ ያደርጋል፣ ከቁራን ያደርጋል። ኒካህ ላስር ቤተሰብ ከለከሉኝ እና በራሳችን ማሰር እንችላለን ወይ? እና ልጁ ጥሩ ልጅ ነው በቁርአንም እንደዛው ይላል። ማነው? ይሄ ጥሩነቱን የመሰከረው? በፍቅር አይኑ የታወረ ሰው ከሆነ የመሰከረው እውር ምስክር አይሆንም። የሚመሰከርለትን አካል ማየት መቻል አለበትን። እና ሴት ልጅ በራሷ ኒካህ መሰረች? ኒካህ የሚታሰረው በቤተሰብ ሰብን፣ ባህላት፣ ባባት፣ ባባት፣ አባት፣ ባያት፣ በወንድም፣ ባጎት፣ ባባት በኩል በሚገናኙ ታጎት። እነዚህ ሁሉ ከሌሉ ባባት በኩል በሚገናኙ ታጎት ልጅ እነዚህ ሁሉ ከሌሉ ወይም ያለ ምክንያት እንዲካሉ እነዚህ ሁሉ ከሌሉ ወይም ያለ በቂ ምክንያት እንዲካሉ በሸሪዓ ፍርድ ቤት ይታሰራል እንጂ በራስ ኒካህ ማሰር በስምምነት የሚደረግ ዝሙት ነው የሚባለው። ስለተስማሙ ዝሙትነቱ አይቀርም። ነቢ ስ ሰላም በበርካታ ሐዲቶች ላኒካሓ እስማ እስምዒ ላኒካሓ ኢላ ብወልይን ወሻሂደይ ዓድሊን ብለዋል። ነቢ ስ ላኒካሓ ኒካሕ የሚባል የለም ፈጽሞ በምን እንጂ ኢላ ቢወልይ የሴት ልጅ ኃላፊ ተገኝቶ ያሰረው ወሻሂደይ ዐድሊን ሁለት ታማኝ ምስክሮች እየተገኙበት ካልሆነ በስተቀር ካ እኔ እ የራሴን ድድር ወይም ደግሞ እ አንቺን አግብቻለው ተብሎ የሚደረግ ጋብቻ ዝሙት። ካሊያ ደግሞ መንገድ ላይ ጥምጣም ጠምጥሞ የሚሄድን ሰው አገኝተው ሼህ ኑ ንካ ዘሩልን ብለው የታሰረ ኒካህ በፍፁም ኒካህ። አንዳንዴ ሙስልም ያልሆነን ዘውሉ ጥምጣም ስለገመተመ አንዳ

አዛኝ ሆኖ ይቀርባል። በእጁ ካደረገ በኋላ ግን ልብሱን ይገለብጧል። አውሬ ይሆና አነጋገሩ ሌላ፣ አስተያየቱ ሌላ፣ ድምፁ ሌላ ነው የሚሆነውና ሴት ልጅ ኃላፊ ያስፈለጋት ይሆናል አይሆንም የሚለውን እንዲገመግሙላት ስለሆነ፣ ትክክለኛ ትዳር የሚፈልግም ሰው ቁም ነገረኛ ሰው የሴት ልጅ ቤተሰብ ነው የሚጠይቀው። ሁለቱ ውጪ ይጨርሰው። አሁን እዚህ ላይ እንደተባለው ጥሩ ልጅ ነው እስኪባል ድረስ ውስጧ ገብተው አበላሽቷል። ከዛ በኋላ ቤተሰብ ጋር ሄዶ ንካህ ልጅ እኮ ወላጁን አያዝም። ልጅ ወላጁን አያዝም ያስፈቅዳል ያሳውቃል እንጂ ሽማግሌ ላክ፣ ትልቅ ሰው ከትልቅ ሰው ጋር ይነጋገር ነው የሚባል። ትልልቅ ሰዎች ተነጋግረው ተስማምተው የሴቷም ቤተሰብ የወንዱም ቤተሰብ ከተስማሙ ልካ አይታሰብ። አባት እናት አይሆንም ካሉ፣ ብዙ ጊዜ አይሆንም፣ ብዙ ጊዜ ሁሌ ላይሆን ይችላል። አንዳንዴ ለዲን ቦታ የሌላቸው ሆነው የዲንን ሰው አይሆንም ሊሉ ይችላል። አክላቁ ዲኑ ጥሩ ከመሆኑ ጋር አይሆንም ሊሉ ይችላል። እነሱ ሀጃቸው ብር ነው፣ ብር ላለው ሰው እንደ ቦንዳ አስረው ሊሸ ሊሸጣት ይፈልጋል። እንደ አይነቶቹ አይ ይባላል። ሴትም መፍታላች፣ ወላጆችም መፍታላቸው። ሁለቱ ከተጣሉሳ ሸሪዓ መፍታል ሸሪዓ መልስ አለው። መፍትሄ ምን ሉ ከተጣሉ፣ ሴቷ እና የሴቷ ቤተሰቦች ከተጣሉ በመጣው ሰው ዙሪያ ሊያገባ መጣው ሰው ዙሪያ ካልተግባቡ የሙስሊሞች መሪ ኒካህ ያስራል ብሏል። ነብዩ ሰለላሁ ዐለይሂ ወሰለም ሸሪዓ ፍርድ ቤት ይታሰራል። ህገወጥ ኒካህ የበዛ የተቀደደባቸውን ካልሲ ገዝተው መቀየር ያልቻሉ ልጆች እንኳ ካላገባሁ ያሉ። ካልሲ ቅያር የሌለው ልጅ ተመልከቱ። ከእንቅልፉ ተነስቶ ፊቱን በትክክል ታጥቦ እንኳን መውጣት ማይችል እናቱ ፊቱን የምታጥበው ልጅ ታጥብ የምትለው ልጅ ትምህርት ቤት ከሆነች ልጅ ጋር ተጃጅሎ ተጃጅሎ ተጃጅሎ እናቱ ጋር መቶ ካላገባሁ ይላሉ። በአስራ አምስት ዓመት ትዳር እኮ እንደዚህ ጨዋታ አይደለም ይሄ ከካፈር ጓደኛ ጋር የዋሉ ፌስቡክ እና ፈሳድ ቡክ ያዩ መበላሽ ተግባባ ልጆች አጋ አብላችሁ ደግሞ ተማሩ መጀመሪያ ቅሩ። መጀመሪያ ስራ ለመዱ። መጀመሪያ ድሮ አባት አያቶቻችን የሚያገቡ የነበረው በሰላሳ ዓመታቸው በአርባ ዓመታቸው ቤተሰባቸውን ካደው አስደስተው ተመርቀው ስራ ለምደው፣ ትዳር እንደዚህ ዘው ተብሎ የሚገባበት አይደለም። ሰሃቦች በ18 አመታቸው አላገቡም ነው እንደዚህ ትላለህ ያሉኝ ሰዎች ነበሩ። አሁን ሰሃቦች በ17 በ18 አመት የነበራቸው ጭንቅላት ለዘመኑ ሰው በሰማንያ አመት የማይኖረው ሰሃቦች ያደጉት ከልጅነት ጀምሮ ከሁለት አመታቸው ጀምሮ በተርቢያን ያደጉት ጀግኖች ነበሩ። ሀገር ማስተዳደር ይችሉ ነበር። ጦር መምራት ይችሉ ነበር። በ18 በ17 አመታቸው ቢያገቡ ዛሬ 23 አመት ልጅ እኮ በ23 ዓመቱ ካልሲ አድጎ መልበስ ማይችልም ካልሲውን እናቱን የሚያሳጥብ ከልጅነት ጀምሮ ኃላፊነት አለ ማስተማሮች በበዛበት ዘመን ላይ 17 አመት ልጅ 15 አመት ልጅ ያግባ ይባል ናም ቤተሰብ ከልጅነት ጀምሮ በደንብ ተርቢያ ካደረጉ ካደረጋት ቤተሰብ ተስማምቶ ከሆነ በልጅነት የሚያገቡት ይሄ ችግር የለም። ቤተሰብ ተስማምቶ አምኖበት ከሆነ በ17 በ18 አመት ቢያገቡ ችግር የለም። ነገር ግን ያልኩትን እንድል ያደረገኝ የጥያቄው ያታየት ነው። እናም ጥያቄ ሆነ መጨረስ ነበር። በመሰረቱ ልጆች በስለው ረጋ ብለው ነው ማግባት ያለባቸው። ትዳር ኃላፊነት ነው። ተታልተው በሶስት ዓመት የሚፋቷል፣ በአስራ አምስት የሚፋቷል፣ የሚኮራረፏል፣ ጥሎ የሚጠፋ ጠላ የምትጠፋለች። ትዳር ትልቅ ኃላፊነት ስለሆነ በስሎ ተረጋግቶ ቤተሰብ አሳውቆ አው አግባ አው አግቢ ተብሎ እንጂ ማግባት አይገባም። ራስን ከሰሃቦች ጋር ማነጻጸር አግባብ አይደለም። እኛ በ18 ታታጉ፣ በ20 ታታጉ አይደለም ብሰሉ ቤተሰብ ይመስክርላችሁ ለመብሰላችሁ። ቤተሰብ ባረካሁን ባረካሁን ሁኒ አው ጥሩ ሰው ላንቺ ይሆናል ከተባሉ በስተቀር ማግባት አይገባም። ዝሙት ላይ እንወድቃለን ብለው ከፈሩ ነው። ቤተሰብ እምቢ ካለ እምቢ ያለው ያለ ምክንያት ከሆነ በአካባቢያችሁ ያለን ሽማግሌ ቤተሰብ ጋር መላክ። እኔ ማግባት ፈልጋለሁ ዝሙት ፈራለሁ ማለት ነው። ወይላ ባለፈው እንዳለ ነው፣ እንደጀመርነው የ18 ዓመት ልጆች ትምህርት ቤት መጽሐፍ ማጠናት ሲገባቸው ሌላ ፊልም ላይ ያዩት አጥነት ባጥንቶ በ16 ዓመታቸው ካልተጋባን ብለው ገደል የሚገቡ ቤተሰብ ስም የሚያጠፋው ሞቼ ይገኛል እታነቃለሁ ሚሏል እከፍራለሁ ሚሏል ካገሮች እንደፈለጉ ይሆናሉ አባትና ታይገድባቸውምና እኔ እንደፈለጉ ሆናለሁ ሚሏል ይሄ መሆን የለበትም። ውሏችሁን ወቁ፣ ራያችሁን ወቁ ድሮ ሰላሳ ዓመት አርባ ዓመት ድረስ ቤት ቁጭ ብለው ወላጆቻቸውን ድመው ለቤተሰቦቻቸው ይሆን ነገር አድርገው ነበር። ወንዶችም ያገቡት ዛሬ ፍትና ስለሚበዛ ብሎ ማግባቱን እንመከራለን። ጥሩ ነው፣ ግን ቢያንስ ቤተሰብ ማወቅ አለበት። ቤተሰብ መደገፍ አለበት። ልጆች ሲጫወቱ እስከ 11 12 ሰዓት ድረስ የጭቃ ቤት ይሰራሉ፣ የእንጨት ቤት ይሰራሉ። ከዛ በኋላ ሲመሽ አበላሽተውት በሳትነውት ቤት ይሄዳ ትዳር እንደዛ የሚመስላቸው መስላቸው ሰዎች ብሩ ስላለ ብቻ ሰጣ የሆነን ሰው ስለወደዱ ብቻ ትዳር አይደለም። ትልቅ ኃላፊነት አለ ቤተሰብን ማማከር የመጀመሪያው የሚያማክሩት ሰው ፈቃዱን የሚጠይቁት ሰው ቤተሰብ መሆን አለበት። ያ ቤተሰብ የጀመሩት ትዳር ብዙ ጊዜ አይሰምርም። የራሱ ጉዳይ ቤተሰብ ምን አገባው በእኔ ህይወት የሚሉ አሉ። ሚዲያ ያባላሻቸው ጋጠወጦች። ይሄ መሆን የለበትም። የሰውን አይብ መሸፈን ግዴታ ነው። ሆነ አይብ ለሁለት ይከፈላል። የሰው አይብ አንደኛው ሁሌ አይብ የሚሰራ ወንጀል የሚሰራ በአይብ የታወቀ ሰው ከሆነ ይሄን ማጋለጥ ግዴታ ነው። በመሰረቱ አላህን የሚፈራ ብዙ አይብ የሌለበት አደብ ስርዓት ያለው ሰው ነው ድንገት አይብ ነውር ተገኘበት የእንዲህ አይነት ሰው ነውር መደበቅ ግዴታ ነው ሙስሊምን የደበቀ የሙስሊምን ነውር የደበቀ አላህ ነውሩን እንደብቅለታል ያጋለጠ አላህ ያጋልጣል ተብሎ ማጋለጡ ለነፍስ ተብሎ ሳይሆን ለዲን ተብሎ ለሸሪዓ ለሰዎች ለጋራ ዳህንነት ለሀገር ዳህንነት ተብሎ ማጋለጥ ይቻላል የግለሰቡ ነውር አልፎ የተከሰተ አልፎ የተከሰተ ነገር ከሆነ በዚህ የማይታወቅ ከሆነ መሸፈኑ በላቸው ነገር ግን እሱን ከመምከር ጋር መሆን አለበት። ጥፋት ያጠፋውን ሰው ከመምከር ጋር መሆን አለበት። ስንምል ቁርአንን በማለት መማል ይቻላል? አዎ ይቻላል። ቁርአን የአላህ ንግግር ነው። በአላህ ንግግር በአላህ ባህሪ መማል ይቻላል። ማይቻለው ቁርአን የመቱ መማል ነው። ማይቻለው ቁርአን የመቱ መማል አይቻልም። ቁርአንን ተብሎ ከተማለ የአላህ ቃል ነው። ቃልን መምላት ግዴታ ነው። ከፋራ የወጅ ባልካል አደረጉ ነገር ግን

ይደርሳል ወይ? ተበድሎ ከሆነ አው ይደርሳል። ነቢዩ ሰለላሁ ዐለይሂ ወሰለም የተበዳየን ዱዓ ተጠንቀቅ፣ በሱና በአላህ መሃል መጋረጃ የለም ብለዋልና፣ ተበዳይ የሚለው ሁሉንም ነው የሚያካትተው። ባለፈው ስለ ወንድ ፀጉር አቆራረጥ በተሰጠው ፈትዋ ላይ አብዛኛው ወንዶች አበላልጦ መቁረጥ ይቻላል የሚለውን ብቻ ይዘው ቤት መተው፣ ውስታድ ፀጉረን አስበልጦ መቁረጥ፣ አበላልጦ መቁረጥ ይቻላል ብለው እናቶች ላይ ያመፁ ነው። ባክህ ሆነ ይምከሩልን፣ ጀዛኩሙላሁ ኸይረን ይላል። አበላልጦ መቁረጥ ይቻላል አላልነም እኛ፣ አይቻልም ነ ነገር ግን አይቻልም ሲባል ሌል ከራሀ ነው ሊታሕሪም። ብዙዎቹ ለካራሀ ነው፣ የተወሰኑት ለታሕሪም ነው ብለዋል። አይቻልም ነው እኛ ምንል። የተወገዘ ነው፣ የተጠላ ነው። በምላጭ ሲሆን ሐራም ነው፣ ሁሉም ይስማማል። በምላጭ ከፊሉን ምልክ አድርጎ ላጭቶ ሌላው መተው አዎ። በቁጥር አበላልጦ በማሽን ሲሆን የተጠላ ነው። ሐራም አይደለም ያሉ አሉ፣ ሐራም ነው ያሉ ታዲያ። ለስሜት የቀረበውን አንተ ወስደህ የተጠላ ነው የተጠላና አደርጋለሁ አይባልም። በል የተጠላ ነው ቢሉትም ጭምር ከዱሪዎች ከፋሲቆች ከሙጅሪሞች ከጋጠወጦች ከካፈሮች ለመመሳሰል ለማማሳሰልና የእነሱን ስታይል ለመከተል ተብሎ ከሆነ የተደረገው ተሸብብ ነው። ተሸብብ ደግሞ በሁሉም ዓለሞች ስምምነት ለምንድን ሐራም ነው አንተ የምታደርገው ይባል እንዳይነሱ ኳስ አንከባላይ የፊልም ተዋናይ ጸረጸባይ የሆኑ ገተወጦችን ለመምሰል እነሱን ልወዱ እነሱ ተማርኮ ከሆነ ተሸቡህ ነው፣ حرام ነው። ይቻላል እንዲሁ ዝም ብዬ ነው ማደርከው የተጠላ ነው። ለምን ታደርጋለ? አታለኝ ከቆረጥከው ሙሉን ቆረጥ። ከተላጨው ሙሉን ተላጨው። ከተውከው ሙሉን ተው። ሱም ባለን በዘብን የሌላ ሰዎች ፋሽን የሆነ ነው። የቲም ነኝ ከቲሞች ጋር ነው የምኖረው። የቲሞችን ገንዘብ እጠቀማለሁ። የተጠቀምኩትን ያህል የሳፍኩ ይዛለሁ እና እከፍላለሁ ብዬ መጠቀሜ ሐራም ይሆነብኛል። የወቅፍ የተደረገው ለሁሉም የቲም ከሆነ ይሄን የሚያደርገው አካል ወንድም ይሁን ሴት የቲምነቱ ታውቆ በይፋ ታውቆ የነሱ የቲሞች አባል መሆኑ በግልጽ ታውቆ አብሮ የሚኖር ከሆነ ችግር የለም የቲምነቱን ማያሳውቅ የቲምነቱን የሚደብቅ አይነት ሰው ከሆነ ሰዎች የቲም አይደለም ብለው ለየቲም ገንዘብ በአማና ሱጋ አስቀምጠው ከሆነ አይቻልም እኔም የቲም ነኝ መጠቀም እችላለሁ ወይ ማለት አለ ወይም እኔም የቲም ነኝ እጠቀማለሁ ማለት አለ እዚህ ረገድ በጣም ብዙ ሰዎች ሸይጣን ይጫወትባቸዋል በየቲም ስም ገንዘብ ያሰባሰቡ ለራሳቸው ሹግሪ ከፍቱ ለዘመዳቸው ሱቅ የሚከፍቱ ደስ ላላቸው ሰው ብድር የሚሰጡ ሰዎች አሉ። ይሄ ሐራም ነው ወንጀል። የቲም የሆነ ሰው መጠቀም ይችላል። የቲምነቱን አሳውቁ። እኔም የቲም ነኝ እጠቀማለሁ ልጠቀም ወይ ብሎ። በተረፈ የቲምን ገንዘብ ለማስተዳደር ማኔጅ ለማድረግ የተመደበ ሰው የቲም ካልሆነ መብላት አይችልም። ገንዘቡን አንስቶ ለዘመዶቹ ማከረ ማበደር አይችልም። ለራሱ ሱቅ መክፈት አይችልም። የቲም ከሆነ የቲም ነው። ለቲሞች ብቻና ብቻ ነው የሚወጣው። አካባቢው ላይ ካሉ የቲሞች ከተረፈ ሌላ አካባቢ ላሉ የቲሞች መሰጠት አለበት። ከዲን እውቀት ውጭ ያሉ ትምህርቶችን ለምሳሌ አካዳሚክ ነገሮችን በመስጅድ ውስጥ ሆነን ማንበብ ወይም ማጥናት እንዴት ይታያል? ስዕል ከሌለው ምስል ከሌለው አንዳንድ የኩፍር ነጥቦችን ማይዳስ ከሆነ አንዳንድ ትምህርቶች ውስጥ ኩፍራል፣ ሽርካል እንደዚህ አይነት ትምህርቶች ካልሆኑ ምስልና ነፍስ ያላቸው ነገሮች ስዕሎች ከሌሉበት እና በነፃ ከሆነ የሚያጠኑት ችግር የለው። የኩፍር የኢልሓድ የትምህርት ሳብጀክቶች አይነቶች ከሆኑ የሚያጠኑት ነገር ውስጥ ስዕሎች ምስሎች ካሉ የሚያስጠናው አካል በገንዘብ ከሆነ የሚያስጠናው ወይም ከነዚህ ከሶስቱ አንዱ ካለ መስጅድ ውስጥ ማጥናት አይቻልም። በል ከዚህ ሁሉ አልፎ መስጂድ ውስጥ አንድ ግለሰብ ተማሪዎችን ከቤቱ ከየቤቱ ለቃቅሞ ገንዘብ እየተከፈለው መስጊድ ውስጥ ቁጭ ብሎ ማስተማር አይችልም ብለዋል የተወሰኑ ፉካዎች። ገንዘብ እየተከፈለው አይደለም መስጊድ ውስጥ ማስጠናት፣ ቁርአንም ቢሆን ከየቤቱ ለቃቅሞ ያመጣቸው ሰዎችን መስጊድ ላይ መስጊድ ግቢ ውስጥ ማስቀራት አይችልም። ታዲያ በየመስጊዱ እየተከፈላቸው የሚያሰሩ ሰዎች ሳይሄ መስጊዱ አምኖበት በመስጊዱ አስተዳደር ስር ኸይርን በመስጊዱ ስር ለማስቀጠል ሲሆን፣ ግለሰቡ አስቀሪው ከግለሰቦች ገንዘብ አምጡ ብሎ ተስማምቶ ራሱ የሚያደርገው ነገር አይደለም። ተማሪዎች ግለሰቦች ሊከፍሉ ይችላሉ፣ ላይከፍሉ ይችላሉ። የተወሰነ ክፍለው ሌላውን መስጊድ ሊሸፍንም ይችላል። በመስጊድ በኩል ከሆነ ችግር የለው። የሆነ ሰው ግን ከሰው ቤት ዞሮ ልጆችን እንትን ብሎ ሰብስቦ አምጥቶ መስጊድ ላይ ቁጭ ብሎ ያስከፈለ ማስቀራት አይቻልም? ያስከፈለ ማስጠናት አይቻልም ለምን ከተባለ እስኪድ ውስጥ መሸጥን መግዛትን ነቢዩ ሰለላሁ አለይሂ ወሰለም ከልክለዋል። ሶላት ላይ ጡማኒና መረጋጋት እንዲኖረን የሚያደርገን መንስኤዎችና መፍትሄዎቹ ምንድን ናቸው? ሶላት ላይ ጡማኒና እንዲኖር በአንደኛ ደረጃ የሚያግዘው መጀመሪያ ውን ማስተካከልን፣ ንጽሕናን ማሟላት ሁለተኛም የሰግዱበት ቦታ ጸጥ ያለ መሆን አሳብ የሚሰርቅ ጆሮ የሚረብሽ ነገር የሌለበት ቦታ ላይ መስገድ፣ ሐጃ ካለ ቀድሞ ሐጃን መቀናነስ ነው። ሽንት ቤት እያስፈለገ ተርጎ ምግብ እያስፈለገ ሰው ቀጥሮ በጣም ተጨናንቆ ተወጣጥሮ ሶላት ውስጥ ለመግባት ሐጃዎችን ቀናንሶ ወይም አዘግይቶ ረስቶ ሶላት ውስጥ መግባት። ሌላው የሚቀሩትን ማስተንተን ማስተዋል፣ የሚቀሩትን ቁርአን የሚሰሙትን ቁርአን የሚሉትን ዚክሩ ማስተዋል ማስተንተን። እንደዚህ ደግሞ ይሄ የመጨረሻ ሶላቴ ሊሆን ይችላል ማለት ነው። እንደዚህ ደግሞ የቆምኩት አላህ ፊት ነው ብሎ ማሰሙ አላህ ፊት ሲቆሙ አደብ መያዝ ዘከን ማለት ይገባልና

መውልድ ውስጥ ይህ አይነቱ ስብስብ ውስጥ ጭፈራ ካለበት ወንድና ሴት መቀላቀል ካለበት የሽርክ መንቡማ ካለበት ሶላትን ማሳለፍ ካለበት ደግሞ ሐራምም ጭምር ነው የሚሆነው። ከቢዳአነት አልፎ ሐራምም ነው የሚሆነው። እንዲህ አይነቱ ቦታ ላይ መገኘት አይቻልም። የቻሉትን ያክል ዘመዶችን በቤታቸው መጠየቅ ነገር ግን ስብስቡ ላይ በዚህ ደረጃ ሐራም ከሌለበት፣ አንድ ሁለተኛ መዘየር ብቻ ዝምድና መቅጠል ብቻ ሳይሆን በዚህ መልኩ የዘየርኩ አግባብቻቸው ተግባብቻቸው እንደ ወደ ሱና እንድጠራቸው በር ይከፍትልኛል ተብሎ ከሆነ ይቻላል። በብዛት ስለ ፍርቃዎች ስለ ስህተቶቻቸው ስለ ሰዎች ያልተረጋገጡ ነገሮችን ከሚናገር ሰው ኢልም መማር ይቻላል አይቻልም? ያልተረጋገጠን ነገር ከሚያበራ ሰው ባህሪው ቋን ይልማዱ ከሆነ ሰው ኢልሙ መማር አይቻልም። እሱ የሚሰጠው ኢልሙም ያልተረጋገጠ ይሆናል። ኢልሙ መውሰድ ይቻል ዘንድ ከአንድ ሰው መሟላት ካለበት ባህሪ አንዱ ሷዲቅ መሆን አለበት፣ እውነተኛ መሆን አለበት። አድል መሆን አለበት፣ ታማኝ መሆን አለበት። የሰማውን ሁሉ ሳያረጋግጥ የሚያወራ ሰው አድል አይደለም ታማኝ አይደለም። ኢንጃአኩም ፋሲቁን ቢነበኢን ፈተበየኑ ፋሲቁ ወሬ ይዞላችሁ ከመጣ አጣሩ አረጋግጡ ተብሏል። በአስተማሪነት ደረጃ ራሱን ለሰዎች አርአያ የሚያደርግ ሰው የሰማውን ሁሉ ስለሰዎች ያልተረጋገጡ ነገሮችን የሚናገር ሰው ጋር መማር ይሄ በሽታ ተማሪው ላይ እንዲጋባበት ያደርጋል። አሊማም ነወዊ አዳብል ዳድሶን ሙደርስ ላይ ወይም የመጅሙዕ መግቢያ ላይ ሌሎች እብኑ ጀማ የትክረቱ ሳሚዕ ላይ የጠቀሷቸው አስተማሪ ሊያሟላቸው የሚገቡ አደቦች አሉ። ወላ የድርሱ ወላ የተዓለሙ ኢላ ሚን መንከሙለት አህልየትሁ የማስተማር ብቃቱ የአስተማሪነት ስርዓቱ ከተሟላ ሰው እንጂ አይማር፣ ካልሆነ ከሚጠቀመው የሚጎዳው ይበልጣል። ብላ ሌላኛው ጥያቄ ሴት ልጅ ኒካህ በምታስርበት ወቅት ባሏ በእሷ ላይ እንዳያገባባት መስፈርት ማድረግ ይፈቀዳለንን የተወሰኑት ቃውንት አላህ ሀላል ያደረገውን ነገር ሀራም ማድረግ ስለሆነ አይፈቀድም ብላ። ባልና ሚስት ሲጋቡ ሸርፍ ማስቀመጥ ይችላሉ፣ ቃል ኪዳን። እሷ በመሰረቱ አላህ ሀላል ያደረገውን ሀራም እያደረገች ሳይሆን፣ ለእሱ እንዲህ ነገር ላታደርግ ብላ ቃል እያስገባቸው ነው። ከተስማሙ እሱ እሺ፣ ቃለ ሸርቱን ማስቀመጥ ይቻላል። ይህን ቃሉ ካፈረሰስ ፍቺ ማለት ትችላለች ወይ? አዎ፣ መጠየቅ ትችላለች። እሱ መፍታት ግዴታ ይሆንበታል። ተው ላላ አገባ ብሎ ሸርጥ ተስማምቶ ቃል ገብቶ ከዛ በኋላ ሸርጡን አፍርሶ አገባ ፍቺ መጠየቅ ትችላለች ወይ? እንደ ሀላል ትችላለች። ያችል አዎ ትችላለች። እሱ መልፎ ተርፎ ቃሉን ጠብቆ ፍታኝ ካለችው መፍታት አለበት። ነገር ግን ለዚህ ብቻ ፍታኝ ማለት የለባትም እሷ። ለዚህ ብቻ ፍታኝ ማለት የለባት ሰብር ማድረግ አለባት፣ ሁኔታውን ማየት አለባት። ብዙ ሰዎች ልክ ባላቸው አገባ ቀጥታ ወደ ፍቺ ይሮጣል። ማግባቱን እንደ ወንጀል ማየት ማግባቱን ብቻ እንደ በደል መቅጠር አግባብ አይደለም። አግብቶ ካገባ በኋላ ባህሪው ከተቀየረ ሐቅ ካጎደለ ሐቅን ስላጎደል ፍታኝ ወይ መስተካከል ማለት ብቻ ፍታኝ ለማለት መቸኮልም አይገባም። በቤተሰቦቹ፣ በጓደኞቹ፣ በሽማግሌ መጠየቅ፣ ያጎደለውን ነገር እንዲያሟላ ማድረግ፣ ከዚያ በፊት ራሱን መምከር፣ አላህን ፍራ ማለት ይገባል። ያ ተደርጎ በሽምግልና ተሞክሮ እንዲካለ በቂ ጊዜ ተሰጥቶትም ካላስተካከለ ይሄኔ ስለበደለ ስላጎደለ ፍታኝ ይባላል እንጂ ስላገባ ብቻ ፍታኝ ማለት ከአንዳንድ ሀዲሶች ጋር የሚጋጫ። ነብዩ ሰለላሁ ዐለይሂ ወሰለም አንዲት ሴት የእህቷን ፍቺ አጠይቅ፣ እህቷን ብለው ያው አንድ ባል ሌላ ሚስት ሲያገባ ያገባት ሌላኛዋ ሚስቱ ለፊት ሚስቱ እህት ናት። በራ የሚባለው ባላንጣ የሚባለው ኢላክሪሂ የጃህልያ አነጋገር ነው። ሸሪሃ እህት ነው የምትባለው፣ እህቴ ነው የምባል ያለው። ታዲያ አንዲት ሴት የእህቷን ፍቺ አጠይቅ የእሷን ሳፋ የእሷን ትሪ ወደ ራሷ ልትገለብጠው ይላሉ ነብዩ ሰለላሁ ዐለይሂ ወሰለም። እዚህ ስላገባ ብቻ ፍቺ መጠየቁ አግባብ አይደለም። ካገባ በኋላ ሀቅ ካጎደለ መልሶ ያን ነገር ካላስተካከለ ፍቺ መጠየቁ የተቻለ ይሆናል የተፈቀደ ይሆናል። አደ ወላሁ ተዓላ አዕለም። ዛሬ በዚህ እናበቃለን። የተቀሩ ጥያቄዎች አሉ። ኢንሻአላህ ሳምንትን መልሳለን። ሰላም አለይኩም ወረህመቱላሂ ወበረካቱሁ